ምን አውራጣት እንግዲህ በጣም ቀውጢ ሰፈር ነው። በጣም ረጃጅም ፎቅ ያለበት ህ ጣት ደግሞ ቁ ምን አውራ ጣት ግራውን ይሄ በጣም ትልልቅ ፎቅ ያለበት በጣም ረጃጅም ፎቅ የሚገኝበት ነው። የሚገኝበት ሰፈር ነው። ይኸውልህ የሚደንቀው ከዚህ በታች የሰሩት የባቡር መንገድ ወይም ሜትሮ እንዴት አድርገው እንደሰሩት። እንግዲህ አምስተኛ ስድስተኛ ደረጃ ወደታች ወደ መሬት ገብተው ከዚህ ፎቅ በታች እንግዲህ ያን ያክል ጥልቀት ወርደው መንገድ ተሰርቷል ብል ማን ያምናል? አሰራሩ ደግሞ በጣም በጣም በጣም ይደንቃል። በጣም ይደንቃል። አሁን አሳያቸዋለሁ። መጀመሪያ ላይ ነው ይሄ። ታንታት በጣም ቀውጢ ቀውጢ ሰፈር ነው ትልቅ ፎቅ፣ አሰራሩ በጣም ይደንቃል። ቆርጦ እየፈለኩ ነው አሁን ስንተኛ ወደ ታች እንግዲህ አዲስ የተሰራ ነው። ከዚህ ከደረጃችን እኮ ወደ ታች እንግዲህ ያለ ማት እንዴት አድርገው እንደሰሩት የሰው ልጅ ጥበብ እንደተራቀቁበት እኛ አንድ ድልድይ መስራት አጥቶናል። እነሱ ደግሞ ያው በዚህ መልክ ከዚህ ረጃጅም በታች

በጣም ነው የሚያምረው። ለሰዎች ሀብታም ናቸው ግን ያላቸው አይመስሉም። ሀገራችን በቃ እንደዚህ በቃ ኖርማል ሆነው እንዳለው ሰው አይጎርቡ። በጣም ሀብታም ሀገር እንደሆኑ ያው ይኸውት አሁን አዲስ ነው የሚሰሩት የሜትሮ አሰራሩ